ኢየሱስ ጌታ ነው። ይሄ የእግዚአብሔር ድምጽ መንገድ ወይም የእግዚአብሔር ድምጽ፣ አንድ ነገር ልንገራችሁ። ክብር ለኢየሱስ ይሁን። እስቲ በሉ የእግዚአብሔር ድምጽ፣ በሉ የእግዚአብሔር ድምጽ፣ በሉ እግዚአብሔር ራሱን ለልጆቹ የሚያስረዳበት መንገድ ነው። ምናልኩኝ? የእግዚአብሔር ድምጽ የእግዚአብሔር መንገድ ነው አልኳችሁ። እስቲ በሉ የእግዚአብሔር ድምጽ፣ በሉ የእግዚአብሔር ድምጽ፣ የእርሱ መንገድ ነው። በነገራችን ላይ ይህንን ቃል በደንብ እንድታስተውሉ ይፈልጋለሁ። በደንብ እንድታስተውሉ ፈልጋለሁ። እግዚአብሔር ሕዝቡን ለመባረክ ሲፈልግ፣ ሕዝቡን ሊጎበኝ ሲፈልግ፣ ሕዝቡን እግዚአብሔር ሊፈውስ ሲፈልግ ምን ያደርጋል ሲባል መጽሐፍ ቅዱስ ሲናገር ቃሉን ላከ፣ ሰይ ምን አላቸው ፈወሳቸው፣ ከመከራቸው ምን አላቸው አዳናቸው። እስኪ በሉ ቃሉን ላከ፣ ምን አላቸው ፈወሳቸው። ኦኬ ሶ እግዚአብሔር አንድን ሰው ለመፈወስ ሲፈልግ መንገዱ ምንድን ነው ሲባል የእግዚአብሔር ቃል። ብዙ ሰው ኪሳራ፣ የብዙ ሰው ውድቀት የእግዚአብሔርን ድምፅ መግፋት። በጣም ብዙ ሰው ምን እንደሚውል ልንገራቸው። እግዚአብሔር የስራ አቅጣጫ ይነግረዋል፣ የስራ አይነት ይነግረዋል፣ የቸርች አቅጣጫና የሚማርበት የሚያድግበትን ሁኔታ ይነግረዋል። ነገር ግን በስራውም በሁኔታው ከሚያጋጥመው ተግዳሮት የተነሳ ምን እግዚአብሔር የትም ይሰራል የሚል የጅምላ አስተሳሰብ ይይዝና ከእግዚአብሔር መንገድ ውጭ ራሱን ይመራል። ከዛ ህይወቱን ከበረከት ውጪ በተለያየ ተጽዕኖ ውስጥ ለመምራት ይገደዳል። እግዚአብሔር ስፍራ አለው። እስቲ በሉ እግዚአብሔር ስፍራ አለ። እግዚአብሔር ስፍራ ነው። እግዚአብሔር ስፍራ ይሰጣል። እግዚአብሔር ስፍራ ይጠቁማል። የስራን ቦታ ስፍራ ይጠቁማል። የምታድግበትም ቸርች ስፍራ ይጠቅማል። ሁሉም ኢየሱስን ነው የሚጠራው የሚባል ነገር የለም። ስሙኝ፣ ሁሉም ኢየሱስን ነው የሚጠራው። ወዳጄ ስማኝ፣ አንድ ነገር ልንገራችሁ ጸጋ ውስጥ እግዚአብሔር ሊገልጠው የፈለገው እሱ ውስጥ ያስቀመጠው ራይ እና እሱ ውስጥ ያስቀመጠው አንድ አይደል ላይሆን ይችላል። የእናንተን ነገር የሚገለጥበት ቦታ እግዚአብሔር ያውቃል። የቱጋ እንደምትገለጡ እና የቱጋ በእናንተ ውስጥ ያለውን ነገር እግዚአብሔር እንደሚገልጥ ያውቃል። ስለዚህ ሲመራችሁ ተሳስቶ አይደለም። አሜን በለው። አካል ብዙ ጊዜ በጣም ብዙ ሰው የሚጎዳው በጣም ብዙ ሰው ለምንድን ነው በሚገርም ግለት የጀመሩ ሰዎች ተራ ወደ መሆን እየሄዱ ያሉት፣ ተራ አባል፣ ተራ የሆነ ቦታ ላይ፣ በነገራችን ላይ የእሁድ ሰንበቴ አክባሪ ብቻ፣ የሚገርሙ ግን ጃይንት አገልግሎት ጥሪ ያለባቸው ሰዎች ኖርማል ሰው። ምንድን ነው ያደረጋቸው? የእግዚአብሔርን ድምፅ መግፋት። የእግዚአብሔር ድምፅ የእግዚአብሔር መንገድ ነው ብያቸዋለሁ። ለምሳሌ በአገልግሎት በነገራችን ላይ ኤርሚን እግዚአብሔር ለማሳደግ ሲፈልግ የእግዚአብሔር መንገድ የእግዚአብሔር ድምፅ ነው። ሀሌሉያ። በድምፁ ላይ እግዚአብሔር ለእናንተ የወሰነው በረከት አለ። የእግዚአብሔር ድምፅ ብሎ የእግዚአብሔር መንገድ ነው። አንድ ነገር ልንገራችሁ፣ እነዚህን ጥቅሶች ቶሎ ቶሎ ዘፍጥረት ምዕራፍ 24 ቁጥር 27 መዝሙር 23 ቁ 3 ነፍሴን ምን አላት? ምንአላት እግዚአብሔር ነፍስህን እንዴት ነው የሚመልሰው? ነፍስህን እንዴት ነው የሚመልሰው? ለምሳሌ ሰዎችን እግዚአብሔር እንዴት ነው ወደ መንገዱ የሚመልሰው? በድምፁ። ድምፁ ቃሉ፣ የእሱ መንገድ ነው ብያችኋለሁ። ዳዊት ነፍሴን መለሳት ሲል እያለ ያለው መከርከኝ ይላል እያለ ያለው ቃልን ሰጠኝ። ለዚህ ነው ህግ ለእግሬ ምንድነው መብራት? ከማ ህግ ለእግሬ ምንድነው መብራት? አሁን ዳዊት ከሚሰናከልበት የሚመልሰው ምንድን ነው? የእግዚአብሔር ድምፅ። እግዚአብሔር ልጆቹን እንዴት ነው የሚመራው በድምጹ። ለዛ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 10 ምንድን ነው የሚለው በጎቼ ድምጼን ምን ይላሉ? ይሰማል። አንዱ ከእግዚአብሔር ጋር ፌሎውሽፕ የምናደርግበት መንገድ አንዱ ድምፁ። ቆይ የማትግባቡትን ሰው ህብረት ታደርጉታላችሁ? የመጀመሪያው አንድ ሰው ጋር ህብረት ለማድረግ፣ በነገራችን ላይ ድምፁን መስማት አለን፣ ልትተዋወቀው ይገባል፣ ልትግባባው ይገባል። ኧረ ኢየሱስ ጌታ የምትግባባበት የሰው የትኛውም የሰው የመግባቢያ መንገድ ዳያሎግ፣ ምልክትም ይሁን ምንም ብቻ ግን አንተ የምትግባባበት የሆነ መንገድ ሊኖር ይገባል። አለበለዚያ ህብረት ማድረግ አችልም። እግዚአብሔር ከልጆቹ ጋር ህብረት የሚያደርግበት መንገድ አንዱ ድምፁ ነው። ያልተፈጸመው ጌታ እንዲህ ብሎኝ ነበር፣ እንዲህ ብሎት ነበር፣ እኛም ሰምተን ነበር። ግን ልንገራችሁ፣ እግዚአብሔር ሃሌሉያ ከተናገረ የእግዚአብሔር መንገድ ፈልግ። ድምፅ ውስጥ እግዚአብሔር በተናገረው ወርድ ውስጥ መንገዱ አለ። ያልኩት ገብቷችኋል? እግዚአብሔር በተናገራችሁ ቃል ውስጥ እናንተ እንዴትና እንዴት መኖር እንዴት መመላለስ እንዳለባችሁ መንገድ አለበት። ችግሩ ምንድን ነው? ድምፁ ያስጨፍረናል፣ መንገዱ ይደብረናል። እያልኩት ገብቶቻል። ድምፁ ምን ይለናል? ያስጨፍረናል። መንገዱ ግን ይደብረናል። አሁን ችግሩ እሱ ነው። መንገዱ የሚደብር ነው ብለህ መንገድ ከቀየርክ ያለኸው በእግዚአብሔር መንገድ ላይ አይደለም። እንደዛ ከሆንክ ደግሞ ተወርቃል። ወዳጆች ያ የሚደብረው ድምጽ ውስጥ የሚገርም የእግዚአብሔር ግሬስ አለበት። ምክንያቱም ድምፅ ከመጣ በኋላ ድምፁ ራሱ የሚወስድ መንገድ አለ። መጽሐፍ ቅዱስ ና ዮሴፍ የእግዚአብሔር ቃል ፈትነው ይኸውላችሁ፣ ድምፁ አዘልሎታል። ወው ወው አስራ አንዱ ሲሰግዱልኝ ብሏል። መንገዱ አሰግዶታል። አ መንገዱ ወደ ጉድጓድ ጥሎታል። አረ ኢየሱስ ጌታ። ሰውየው ግን ወደ ጉርጓድ እየተጣለ ሳይሆን ወደ ክብር እየሄደን። ሁልጊዜ ግዜ የእግዚአብሔር ድምጽ የእግዚአብሔር መንገድ ነው። ምልለዚህ ነው ሃሌሉያ። ኢየሱስ ጌታ። ጉርጓድ እየጠጣልክ ከጉርጓድ ወጥተህ ሰላሳ እና ሀያ ብር እየተሸትክ ኢየሱስ ጌታ እየተሸትክ እግዚአብሔር ለኔ እኔን እያሰበኝ ነው ማለት አትችልም። ግን የሚገርመው ነገር ዮሴፍ እየሄደ ያለው ወደ ውድቀት ሳይሆን አስራ አንዱ ወደሚሰግዱለት ቦታ ነው። አያችሁ፣ እግዚአብሔርን ከሰማችሁ መንገዱን ለመከተል ዝግጁ መሆን አለባችሁ። የእግዚአብሔር ድምጽ የእግዚአብሔር መንገድ ነው። አሜን። ስለዚህ የመንገዱን ሻካራነትና አስቀያሚነት አትዩ። የተናገራችሁ አምላክ ኃላፊነትን ወስዶታል። አሌሉያ። ወደ ማዶ እንሻገር ሲባል ማዕበል እንዳለ ያውቃል። ክብር ለየሱስ ይሁን። ለምንድን ነው ተናግሮ በማዕበል መንገድ የሚመራው? እግዚአብሔር የተናገረውን ድምፅና መንገድ ላይ ካለ አምላክህን አታጣው። እግዚአብሔር የተናገረን ድምፅ ችላ ብለ የሰውን መንገድና የራስን መንገድ ከተከተልክ የእግዚአብሔርን መገኘት በዛ መንገድ ላይ አታገኘው። ግሬስ፣ እርዳታ፣ መከናወን እዛ መንገድ ላይ አታገኙ። ለመከናወን አብሮ የሶስ ጌታ የእግዚአብሔር ፕሬዘንስ አብሮ እንዲቆም ሁልጊዜ የእግዚአብሔርን ድምፅ ጠብቅ፣ ተከተለው አክብረው ዋጋ አስጠው። ኢየሱስ ጌታን። እግዚአብሔር ሲናገር ችላ ማለትን አቁሙ። እልኸኛ ትሁኑ። አረ ኢየሱስ ጌታ። ምክንያቱም እልኸኛ በሆናችሁ ቁጥር ለራሳችሁ ተሰልፋችሁ ተሰጣላችሁ፣ ስብራታችሁ ይበዛል። ሁሌም ማስተዋል ያለባችሁ ነገር ልንገራችሁ። ኢየሱስ ጌታን፣ ከእግዚአብሔር ጋር አትታገሉ። ለእግዚአብሔር እጅ ስጡ። አሜን። አንተ እንጂ እኔ ያለ አንተ አላውቅልህም በሉት። አንተ እንጂ የሰራኸኝ እኔ አልሰራሁም በሉት። ኢየሱስ ጌታ ነው እኔ በሉ። ሁሌ እኔ ያንተስ እጅ ስራ ውጤት እንጂ ኢየሱስ ጌታ ነው ሰርቼህ አይደለም። ስለዚህ እኔ ያለ ሀሳብ ሁሉ መልካም ነው፣ በዚህ ታውቅልኛለህ። እመኑኝ ሁሉም ድምጽ ላንተ እግዚአብሔር ከሰጠ ላንተ መንገድ ማይሆን ነገር የለም። እግዚአብሔር የነገር አቅጣጫ ሁሉም ግድግዳ ቢሆንም በር ነው፣ በር ነው፣ መንገድ ነው። ለምን ሲባል ለእግዚአብሔር የሚያስቸግር ሁኔታ የለውም፣ እግዚአብሔር ለማለፍ እግዚአብሔር እናንተ ለመርዳት የሚያስቸግረው ሁኔታ የለውም። በህይወት ውስጥ እንደ እግዚአብሔር ማይንድ ነገሮችን ሁሉ አክሰብታለሁ። አሌ በሁኔታዎች ሁሉ በእግዚአብሔር ድምፅ ተመላለሱ። ነገሮችን በእግዚአብሔር አይን እዩ። ጌታ ይመስገን። ለጌታ ከፍ ያለ ክብር ይሆን። ከሁሉ በላይ የሚገርመኝም የሚያሳዝነኝ ሰው ምን አይነት እንደሆነ ታውቃላችሁ? ምንም ሳይሆን ሌላው የሚንቅ ሰው ምንም ሳይሆን ኑሮ አልተለወጠ ወይ፣ የተለየ ምዕራፍ ውስጥ አይደለም ሰው ሰውዬው፣ ግን እግዚአብሔር የተለየ ሰው የሚንቁ ሰዎች አሉ። ለምን ኢየሱስ ጌታ! ቆይ ስሙኝ፣ ዮሴፍ ታናሽ ልጅ ነው አይደለም? እስቲ በሉ ታናሽ ወንድማቸው ነው አደለ? እስቲ ታናሽ ወንድማቸው ነው የምትሉ አደለ? ይበልጡታል አደል? ግን ለመኖር ለመኖር ህይወታቸው እንዲቀጥል ወሳኝ ሰው ማን ነበር? ለነሱ ዮሴፍ። ዮሴፍ ባይኖር ኖሮ እነዚህ ሰዎች እህል በማጣት በቃ ይሞቱ ነበር። የሚገርመው ማለት ነው ለነሱ የሚያስፈልገው ለጊዜው የሚያስፈልገው ነገር ዮሴፍ እጅ ላይ ነው። እግዚአብሔር ጊዜ ጠብቆ ሪጀክት የሚያደርጋቸው የሆነ ጊዜ ጠብቆ ማለት ነው ለህይወታቸው የሚያስፈልገውን ነገር እናንተ እጅ ላይ እንዲገኝ ያደርጋል ያደርጋል። አሜ። በነገራችን ላይ ይሄ እውነት ነው። ሲዝን ይዩ፣ ወራት ይዩ፣ ፖለቲካውን ይዩ። በሀገር እንኳን በፖለቲካ ተኮድቻለ ተነቀዋል። የተናቁ የሚባሉ ማህበረሰቦች ጊዜ ጠብቆ እድል ታይሰጣቸዋል ይሰጣቸዋል የሆነ እንዴት እንደሆነ አታውቅም። ሲዝን ይመጣል። ለዚህ ነው እግዚአብሔር በሰጠ ሲይዝን ውስጥ የምታደርገውን ነገር ሁሉ እንደ እግዚአብሔር ፈቃድ ማድረግ ያለብን ሁሉም ነገር በእግዚአብሔር አይን መዳኘት ያለብን፣ ይመጣል። እስቲ የኢትዮጵያን ታሪክ ቼክ አድርጉት፣ ቼክ አድርጉት። የኢትዮጵያን የፖለቲካ ታሪክ እንኳን ቼክ አድርጉት። እንዴት እንደሆነ አታውቁም፣ ግን ከሆነ ጊዜ በኋላ የሆነ እንትን መቶ መጥቶ የሆነ የሆነ በቃ እድል አጣ የሚባለው ሰው ሲከብር ተበል ግሩ። ግን ሰው እድሉን ሲያገኝ እሱም ተመሳሳይ ነገር ነው ሚያል ይመጣል። ሀሌሉያ፣ አራሜ ኢየሱስ ጌታ ነው። ይመጣል። ይሄን እኔ በህይወት ያውቃሉ፣ ብዙ የእግዚአብሔር ሰዎች ታሪክ ውስጥ ያውቃሉ። ስለ ዊሊያም ሲሞሬ ታሪክ እንኳን እናውቃለን። ዊሊያም ሲሞሬ በዘረኝነት ደጅ የተጣለ አንድ አይኑ በሁለተኛው የዓለም ጦርነት ይጠፋ። ፈረንጆቹ ዘረኝ ምክንያት ጥቁር ከኛ ጋር አይቀላቀልም ብሎ ምንድነው ጫማቸውንና እንትን መኪናቸውን የሚወለውል ወደ መካከላችን አይገባም ብሎ የናቁት የቸርቹ አገልጋይ አፍሪካ ላይ አገልግሎ ሲጋበስ እኔ እንዴት አፍሪካ ላይ ሄዳለሁ ብሎ ሲንቅ የንቀት ንቀቱን እሱን ላከው። እሱ እኮ የዛን ጊዜ በአገልጋይ አይደለም አይታወቅም። አፍሪካ እንዴት ትሄዳለሁ? አለና እሱን ላከው። የሚገርመው ግን ለመጀመሪያ ጊዜ ሄዶ መድረክ ላይ ሲቆም እግዚአብሔር ሰማዩን ከፈተው። የዊሊያም ሲሞሬ ታሪክ የዛን ቀን ጀመረ። እና ሲባል አሁን አሜሪካ ውስጥ ምን አለው? ምንድነው የአዙዛ ስትሬት የሪቫይቫል አባት ተብሎ ሀውልት አለው። ያ የተናቀው ሰው ነጮች ሁሉ ወደ እሱ መጉረፍ ጀመሩ። አይገርም? እግዚአብሔር ያን ምስኪን ሰው ቀብቶ ሁሉም ሰው የሚሰለፍለት ሰው አድርገው ይችላል። እስ በሉ ይችላል በሉ። እግዚአብሔር አንዱን ታናሽ አንዱን ታላቅ እያደረገ ነው እያልኩ አይደለም። እያልኩ ያለውት ኢየሱስ ጌታ ነው። የእግዚአብሔርን ድምፅ ከሰማ ማን ምን እንደሆነ አይቸግርህም። ማካታ አላባ? ጌታ በኢየሱስ ስም የአንድ ሰው ታሪክ ሲቀየር አያለሁ። አምን አምናለሁ። አምን አረ ይውል ሲ ኢየሱስ ጌታ ነው። ይውል ሲ እግዚአብሔር ከፍተውን ይሰጣችኋል። ብቻ ከእናንተ የሚጠበቀው ነገር በመንገዱ ሂዱ፣ ድምፁን ተከተሉት። አሜን። ከልባችሁን ልህኝነትን አስወግዱ። አይምሯችሁ ውስጥ የሰው አስተሳሰብ ውጡ። ሁሌ ለእግዚአብሔር በመቆም ከእግዚአብሔር ጋር በመወገን በመወገን የትኛውንም መከራ ለመቀበል ዝግጁ ሆኑ። መከራ ተቀበሉ። እንችግራለን ሁሌ አልጋ ባልጋም የሆን ነገር የለም። ምክንያቱም በእግዚአብሔር ፈቃድ ውስጥ መከራ ራሱ ድል ነው። በእግዚአብሔር ፈቃድ ውስጥ ሰልፍ እያረጋችሁ ራሱ እሳት አለ። ሰውነታችሁ ይውላችሁ። የእናንተ የመረጣችሁ መንገድ ምቹ ይመስላል፣ ግን የእግዚአብሔርን ፕሬዘንስ አትለማመዱ። ሁሉ ጸጥ ሁሉ ይረጭ፣ ጌታዊ ምንድን ነው? አሁን እንደውም እንደ ትልንቶ አይደለም። እግዚአብሔር ያለ እየመራ እስር ቤት ውስጥ ትቀጣጠላል። እየሰደቡ ትቀጣጠላል። ምክንያቱም እግዚአብሔር ሲነግርህ ያ መንገዱ ስለሆነ እዛ ውስጥ አለበት። ያወራል፣ ያበረታታል። እልህ አስጨራሽ መንገዶችን ታግሳችሁ ቁሙ። ግድ የላችሁም፣ ኢየሱስ ይመጣል ምክንያቱም መንገዱ ነዋ። ይመጣል። ብዙ ሰዎችን ሰይጣን ተራ ኖርማል የሚያደርጋቸው እግዚአብሔር ከነገራቸው ድምፅ ውጪ እንዲሄዱ በማድረግ ነው። ምክንያቱም እግዚአብሔር በነገራቸው ድምፁ ሰልፍ ስለሚበዛ ማካታላባ አረ፣ ኢየሱስ ጌታን፣ አሜን። አንዳንድ ጊዜ እንዴት እንደሆነ አታቁም እግዚአብሔር እየመራችሁ ማለት ነው። ብቸኛ እስክትሆኑ ዘመድ ታጣል፣ ቤተሰብ ታቃል፣ የምትታመነው ነገር ሁሉ ታጣል። እኔ አንዳንድ ጊዜ የመጣሁበት መንገድ እራሱ እንደ ቤተሰብ እንኳን የመጣሁበት መንገድ ሳስብ ይገርመኛል፣ በእውነት ይገርመኛል። ቁጭ ብዬ ሳስብ ይገርመኛል። አቤት እግዚአብሔር ግን እሎነ ገና ትንሽ ልጅ የነበረውን ሰው ከቤተሰቡ ጋር ማደግ የነበረ ሰው ከዛ ቤተሰብ ሄደሽ ወደ ጌታቸው ኬ ሌላ ድል ሰጥ እንደገና እዛ ጋም ተስፋ የሚያደርገው ሄደ። ሚገርመው ይህ ሁሉ ለምንድን ነው ስትሉ፣ ኢየሱስ ጌታ እግዚአብሔር በዚህ ሁሉ ጦርነት ውስጥ ሰይጣን የምትታመነው ነገር ቢመታም፣ እግዚአብሔር በዚህ ሁሉ ወይ ውስጥ እንዴት እንደሚያሳድግ ብቸኛውን ህዝብ እንዴት እንደሚያደርግ ለካ እያሳየኝ ነው። ማንም የለኝም ማለት አትችሉ። የነገረህ አለልህ እስቲ አሜን በሉ ባካችሁ። ማንንም የለኝም ማለት አትችልም። አሜን፣ እየነገረ አለልህ። እግዚአብሔር አለ፣ እግዚአብሔር አለ፣ እግዚአብሔር አለላችሁ። ዛባራና ቦሽ ኢየሱስ ጌታ ነው። ቤተሰብ መመኪያ መታመኛ ያላቸው ሰዎች የማይደርሱበት ስፍራ ያደርሳቸዋል፣ ያደርሳቸዋል። እሱ እንደሆነ የሰራችሁ፣ እሱ እንደሆነ የሚመራችሁ እንድታውቁ። ማንም አጠገባቸው የለም ግን፣ ማንም ለመድረሳችሁ ምክንያት ነኝ የማይልበት ከፍታ ላይ ያስቀምጣቸዋል። ይችል አሜን። ከእናንተ የሚጠበቀው መንገዱን ዝም ብላችሁ ተከተሉ።